ምንድነው ዝም ብሎ አይሰጡሽም። ምን ከሰጡ ምንድን ነው ታብታብ ብቻ የሚያደርጉት። ታብታብ አደርግ ሺ ጎበዘች፣ ወዳችኋለሁ በጣም ስክሪን በቃ፣ ሳዶርዬ በጣም አመሰግናለሁ። የኔ እናት በጣም ጥሩ ሰው ነሽ አንቺ፣ መልካም ሰው ምንም ቢሆን፣ መቶ ቢገቡ በታብታብ ነው። አንድ አበባ ነው ሁለት ፊንገረፍት የሰጧቸው። ምንም ሄ ችገራ ችጋራ ነች። ስነስርዓት ጠዋት ቸርች እየሄድሽ ፀልዬ። እኔ አሁን ጠዋት እግዚአብሔር ሆይ ኮይን ስጠኝ እንደ መድኃኒዓለም ጥሩ ጥሩ ጊፍታል ስታይ፣ ቲጂ ወይኔ ቲጂ ወጣሽ። እንዲመጣው እኮ እመጣለው እኮ ቲጂ፣ አንቺ እኮ ገስት ሆነ ሽብኝ ነው የኔ እናት፣ ገስት ሆነ ሽብኝ ነው። እኔ ታርታ አይደለሁም ካራክተሯ ናት። እኑ አደከማችሁኝ በእውነት መቶ ስጡኝ፣ ሁለት መቶ ሶስት መቶ ስጡኝ፣ ስ ልብለጣት። እስኪ አሳዩአት እስኪ፣ ታይሚንግ ታይሚንግ፣ ስቲ አሳዩአት የኔ ፋሉ እቺ ችጋራ ረፍ የሆን ይረፍ። ሽ ሽ ሽ ቲጂ አይኔ የወልሽ፣ አሁን ታያለሽ። አሁን መቶ ትሰጪኝ ካልበለጥኩሽ። ቲጂዬ አስኮሪኝ በእናትሽ። ኮራ ደራ ልበል እስኪ፣ ኮራ ደራ ልበል እስኪ። የታል ቲጂ ታይ? ቶሎ በይ አፍጥኝ። ታብታብ አድርጎሽ ፋሚሊ እኔ በልጭሽ፣ ዛሬስ ጎርርብሽ ታይኝ

እመቤቴን ቲጂዬ አመሰግናለሁ። እናት ታመሰግናለሁ። አንቺ እኔ እኮ በእናትሽ ጥቃቅንና አነስተኛ እዛ ሄዶ ቃል ከሰጠ ደህና ነገር አይሰጠም፣ ቁሪን ቁሪን ይሰጥሻል። አይ በቃ በቃ ምንም አትበል፣ ቲጂዬ እኔ ማርማራታ

እስቲ ወንድ ነው ቃል፣ ይሄ ችጋራ እኔ አላቆም ይወድሽ፣ ቃል በቲክቶክ ገንዘብ እቁብ ይጠላል። አቋሉ እቁብ አሉ በቲክቶክ ገንዘብ ይጣላል፣ ይጣላል። ችግር አለ ይሄ ችጋራ። ቬሮኒዬ እንዴንሽ፣ ቃል የሆነ እንት ለቅቄ እኮ ሰዎቹ ሊበሉኝ እንደ ማንች ማንች እያሉ። እኔ አሁን ዝምብዬ ለለቀኩት ለኢንጆይመንት ብዬ ከልጅቷ ጋር ኢንጆይ እያደረግን ነበር፣ እና የሆነ ፓርቲ ምናምን ተሰባስበን ግን ሰው ሊበላይ ደረስ ሊበላይ። ኤቭሪባዲ ታታ ታታ ጽዮን ያመሰግናለ አመሰግናሉ ዊሪ ዲኮር ቴንኪው አመሰግናሉ። አንዳንድ አበባ፣ አንዳንድ አበባ፣ አንዳንድ አበባ የእኔ እናት አመሰግናሉ ጽዮን። አንድ ሰው የለም አንድ ሰው አንድ ሰው አንድ አበባ አንድ ሰው አንድ ሰው ጽዮን። በቃ በቃ በቃ አንቺም አይሰራም እኮ እናት ይሄ የችጋራም የኔ ነ ጫወትብኝ እኔ የችጋራም አላቁ ቃልዬ ለምንድን ነው ግን አንቺ ና እኔ የሆነ ቪዲዮ የማንሰራው ስልሽ በጥሩ ወይ ነው ባዶ እንሰራለን ማርያምን የሆነ ቴሌኮ እንሰራለን እና መችውን ስልክሽ ላኪልኝ። ስልክሽ ላኪልኝ ነ ሆነ ድምፅ ከይሰማ ተልከሽን ላኪልኝና የሆነ ቀን እንስራ፣ ያዘው እሺ። 09 0997 ቀጥሽ፣ በቃ እኮ ላኪልኝ፣ በውስጥ ነው የምልሽ። የሆነ ተኔ ሲሪየስ እኮ ነው የማወራሽ። እንሰራለን። ታብ ታው አድርጎ ፋሚሊ። ጌታን በይ ምን፣ አንቺ ግን ምን ምን፣ ጌታን በል ምን። አትታመኝም እኮ ፊትሽ ያስታውቃል። የሌባ ፊት ነው ያለሽ። ይኸው ካራክተር የሰጡሽ ራስ ወዶ አይደለም። አይዞሽ፣ እናት፣ እኔ ወድሻለሁ። እንደነሱ አይደለም ክፉ መስለሽ አትታየኝም። ገና ካራክተሩን ሲሰጥሽ ችል ጥሩ ነች ነው ብዬ ነው የተከራከርኩልሽ። ሰሞኑ ከብቶ አየሩ ተስማ እዛ ከስቴት ስገባ ታቃለ አይደክምህም? ምን አገባሽ? ማን አይደክምህም ያለው? ችጋራሙ ተሰብስቦ ድሮ ሳበሻ ከማውራት ሌላ ምን ያውቃል? ቁጭ ብሎ አይሰራም። እዚህ ተጎልቶ ታብታ ከሚያደርግ ይብላኝ ለእናንተ። ታብታ ባርጌዎቹ ነው የምትበሉት። ኤቭሪ በዲ አላሚን አላሚን ካብ ምስክሪታት ዝስክሪና ኣልዲነት ና ስቲ ፍጡሽጡሽ ናይ ጠረቤዛ ዋይ በዳስ አንጂ የውልሽ ፎሎ እንዳያረጉኝ ነገርያቸው። አላሚን ተንግም ፎሎ እንዳያረጉኝ ልንገሪያቸው። እኔ አሁን ባዳሳ የሚባል ሰውዬ ምን ሊያደርግ ነው? እንትን የሚያደርግ አንድ ፎሎ አድርገኝ በይው። ብሎክ ነው የማበላው ብሎክ ነው የማበላው። እኔ ስሙ አልተመችኝ ገና ስሙን ሳይወጣ ተሳዳቢ ሰው። ሄሎ አቤት አቤት። ነ ነው። አንተ በቃ ትእዛዝህን በስነ ስርዓት አሰራ ማለት ነው። በቃ ላይቭ ላይ ሥራህን በአግባቡ ሥራ። ይተከፈላል ቃል የትንሽ የስራ ፕሮብለም ቅር አላሚን፣ ቴንኪው ቬሪ ማች። ሳቂው ወይስ አትዋጭው ወይ ሳቂው ወይ ዋጭው አንዱን አርጊው። እንዴት ነው ስታይኝ? ምንም አልቻልሽኝም። እንዴት ነው? ትቀጣያለሽ? ትቀጥላለህ? አዎ፣ ነው እቀጥላለሁ። ጊፍተር የለሽም? ጊፍተር ስታንቺ እንዴ? ምንድን ነው ወይ ችጋር ብቻ? ምንድነው ችጋር ብቻ ይሄ እንዴ? እግዚአብሔር፣ እኔ ጸልይ ጸልይ። እኔ አሁን እንትን ጨርሽ፣ አማርኛ ገዝ ጀምራለሁ። ለዚህ ነው የሚሰጣይ። ለዚህ ነው ጋይስ፣ ታታባርጉ። አላሚን፣ ኤቭሪባዲ። እኔ ቤት ያለሽ ማንሽ? አንድ ሰው